አምስተኛ ዙር የመሬት ሊዝ ጨረታ አሸናፊዎች ዝርዝር ወጥቷል። እነዚህን ዝርዝር አካፍላችኋለሁ። ከፍተኛ ዋጋ ሰጥተው ያሸንፉበት ቦታ ዝቅተኛ ዋጋ ሰጥተው ያሸንፉበትን ቦታ ነግራችኋለሁ። በየክፍለ ከተማው ከፍተኛውና ዝቅተኛው የት ጋ ነው ከፍተኛ የከፈሉበት እንዲሁም ዝቅተኛው ካሬውን ወረዳውን የት አካባቢ እንደሆነ ልነግራችሁ ወዳለሁ። አብሮነታችሁን ሰጥታችሁን አብራችሁ እንድትሆኑ ጋብዛችኋል። ኤርሚ ዘ ኢትዮጵያ ላይ የመጣችሁት ቀጥታ፣ ብዙ ሳናበዛ በዛ ወደ ዝርዝሩ እንሄዳለን። ዘጠኝ ክፍለ ከተማዎች ላይ ነበረ ጨረታዎቹ የወጡት፣ ነገር ስምንቱ ቦታ ላይ ስምንቱ ክፍለ ከተማ ላይ ነው ጨረታዎቹ ተከውነው ተግባራዊ የሆኑት። ከስምንቱ ክፍለ ከተማ ውስጥም ለምሳሌ አንዳንድ ቦታ ላይ አስር ሶስት ምናምን ቦታ ተጫራቾች ባለማግኘታቸው ምክንያት ወይም ባለአንዳንድ ምክንያት፣ አራዳ ክፍለ ከተማ ምነክቶት እንደሆነ አናቅም እኛ ከወጣን በኋላ ይሆናል አላቅም። 16 ቦታ አቅርቦ ምንም ተጫራች በጊዜያዊ ውጤት ላይ ተጫራች አንድ ቦታ ላይ አሸናፊ የታየ የነበረ ኤንዩስ እሱን እናልፈውና፣ አራዳ ላይ ግን ምንም አይነት ውጤት አልወጣም። ስምንቱ ክፍለ ከተማዎች ወጥተዋል። እነዚህን እነግራችኋለሁ። ትንሿ ካሬ 81 ካሬና ትልቁ 2913 ካሬ ነው። ስለዚህ ዘርዘር ወዳለው ገባ ብለን እንመለከታለን። የመጀመሪያ እንግዲህ በጨረታው ላይ አንዱ ክፍለ ከተማ ቂርቆስ ክፍለ ከተማ ላይ ነው። ከፍተኛ ዋጋ ሰጥተው ያሸነፉበት ካሬው 616 ካሬ ሲሆን 265 ሺ ብር በካሬ ሰጥተው አሸንፋሉ። 40 ፐርሰንት ነው ለመክፈል ያስገቡት። ስለዚህ 40 ፐርሰንት ነው የሚከፍሉት። ወረዳ 8 ላይ ነው ይህንን ቂርቆስ ክፍለ ከተማ ላይ ያሸነፉት። እዚሁ ቂርቆስ ክፍለ ከተማ በሁለተኛ ደረጃ ሆኖ የተሸነፈው ከአንደኛው 265000 ብር ከሰጠው ቀጥሎ የሰጠው በመካከላቸው ያለው ልዩነት እንዲትመለከቷላችሁ 120 ሺ ብር እና 100% ክፍያ ነበር የሰጠው፣ ግን ተሸንፏል። እዚሁ ቂርቆስ ክፍለ ከተማ ላይ ታዲያ በዝቅተኛ ዋጋ ግን አሸናፊ የሆነው ሰው 48200 አምስት ብር በካሬ በመስጠት ሲሆን የገዛው ቦታ ስፋት ደግሞ 963 ካሬ ነው። 100 ፐርሰንት ከፍላለሁ ብሎ ነው። ወረዳ ስምንት ላይ ነው ያሸነፈው። የሚቀጥለው ኮልፌ ቀራኒው ክፍለ ከተማ። በነገራችን ላይ ኮልፌ ቀራኒው ክፍለ ከተማ የቀረቡት ከፍተኛ በካሬ ያሸነፉበት 83799 ብር ነው። የገዙት ቦታ ደግሞ 180 ካሬናት ወረዳ 6 ላይ ነው። 100 ፐርሰንት እንከፍላለን ብለው ነው ያሸነፉት። የዚሁ ሰው ዝቅ ያለው ወይም ሁለተኛ ሆኖ አሳዛኝ ሆኖ የተሸነፈው 75100 ብር ሰጥቶ ተሸናፊ ሆኗል። እዚሁ ክፍለ ከተማ ወይም ኮልፌ ቀራኒ ክፍለ ከተማ ላይ አሸናፊ ሆኖ በዝቅተኛ ያሸነፈው 11800 ብር 379 ካሬን በ11800 ብር በ100% ክፍያ ወረዳ 3 ላይ የራሱ ያደረገው ሰው አለ። ሁለተኛ ሆኖ በአሳዛኝ የተሸነፈው ደግሞ 16000 ብር በካሬ ሰጥቶ ነበረ፣ ግን 50% ከፍላለሁ በማለቱ በ50% ክፍያ፣ ያኛው በ100% ክፍያ አሸናፊ ሆኗል፣ 11800 ብር የሰጠው ማለት ነው። ጉለሌ ክፍለ ከተማ ላይ ሶስት ቦታ ነው። ሶስት ቦታውም ተጨርቷል። ጉለሌ ክፍለ ከተማ ላይ ከፍተኛ የተከፈለው 110 ሺህ ብር ነው። የተገዛው ቦታ 119 ካሬ ነው። 65 እከፍላለሁ ብሎ ነው። ወረዳ 9 ላይ ነው። እንዲሁ በሁለተኛ ደረጃ የተሸነፈው ከ110 ሺህ ብር ከሰጠው ሰውዬ 70 1119 ብር በመቶ ፐርሰንት ክፍያ ቢልም 65 ፐርሰንት የሰጠው በመቶ 10 ሺህ ብር በካሬ አሸናፊ ወጥቷል። ንፋስ ስልክ ጉለሌ ክፍለ ከተማ ላይ እንዲሁ በዝቅተኛ ዋጋ ደግሞ ጉለሌ ክፍለ ከተማ ላይ 5416 ብር ነው 60 ፐርሰንት ነው ከፍላለው ያለው ቦታው 149 ካሬ ነው ወረዳ 8 ላይ ነው። ይሄው ነው። በአራተኛ የካ ክፍለ ከተማ ላይ ከፍተኛ የተሰጠው 109999 ብር ነው። ያሸነፈው ካሬ ስፋት ደግሞ 2515 ካሬ በ100 ፐርሰንት ክፍያ ወረዳ 9 ላይ የራሱ አድርጓል። የዚህ ሁለተኛ ሆኖ የተሸነፈው የሚገርማቸው የዋጋው ልዩነት 47000 ብር በ100 ፐርሰንት ክፍያ ቢሰጥም ሳያሸንፍ ወጥቷል። በ109ሺና በ47 ሺህ ብር ያለው ልዩነት የእጥፍ ያህል ልዩነት ያላቸው ርቀት ነው። አሸናፊ የሆነው ግን 110 ሺህ ብር በካሬ የሰጠው ነው። ዝቅተኛው የካ ክፍለ ከተማ ላይ ደግሞ 23250 ብር በ60 ፐርሰንት ክፍያ ስምምነት ከዛ ያሸነፈው ካሬ ስፋት ደግሞ 1768 ካሬ ወረዳ አምስት ላይ ለሚኩራ ክፍለ ከተማ ከፍተኛ ያሸነፈው 65 ሺህ ነው። ካሬው ስፋት 188 ካሬ ነው። 40% ከፍላሉ በማለት ነው። ወረዳ አራት ላይ የሚገኝ ነው። የዚህ ሁለተኛ ሆኖ የከፍተኛው 63413 ብር በ40% ክፍያ ሁለተኛ አሳዛኝ ተሸናፊ ሆኗል። ለሚኩራ ላይ ዝቅተኛ ዋጋ በመስጠት ያሸነፈው 11 ሺህ ብር በካሬ በመስጠት ነው ያሸነፈው ካሬ 350 ነው። 350 ካሬ በ100% ክፍያ የራሱ አድርጓል። ስለዚህ ለሚኩራ ዘንድሮ ግን በጣም ዝቅተኛ ዋጋው ለሚኩራ ላይ አይደለም። ይኸው እየቀጠልን ሰሙታላችሁ። በስድስተኛ አቃቂ ቃሊቲ ክፍለ ከተማ ላይ ከፍተኛው 69369 ብር በ100% ክፍያ መቶ ነው። በ40% ክፍያ መቶ ካሬ ቦታን ገዝተዋል። ወረዳ 13 ላይ ነው። ሁለተኛ ሆኖ የተሸነፈው ደግሞ 41221 ብር በ100% ክፍያ ዝቅ ብሏል ማለት ነው። ዝቅተኛው አቃቂ ቃሊቲ ክፍለ ከተማ ላይ እንዲሁም ጠቅላላ ከስምንቱ ክፍለ ከተማዎች ዝቅተኛ ዋጋ የተገዛበት 8720 ብር 150 ካሬን በ100% ክፍያ የራሳቸው አድርገዋል። እንግዲህ ከባለፈው እንደዚህ አይነ ልዩነት እያያችሁ ነው። 8720 ብር በካሬ አዲስ አበባ ውስጥ በጨረታ አሸንፈው 150 ካሬ የራሳቸው አድርገዋል። ምቱት፣ 150 ሲባዛ 8720 ብር ምን ይመጣል? እናንተ ውጤቱን ታውቁታላችሁ። አዲስ ከተማ ክፍለ ከተማ ከፍተኛ ዋጋ በመስጠት ወይ ደግሞ ከፍተኛ ያሸነፉበት ዋጋ 56100 ብር ካሬው 122 ካሬ ሲሆን ወረዳ 14 ላይ ነው 100% እከፍላለሁ በማለት ነው። ሁለተኛ የሆነው ደግሞ 420 ብር እከፍላለሁ ብሎ 100% ግን ተሸናፊ ሆኗል። ዝቅተኛ ዋጋ በመስጠት ግን በማሸነፍ 24 ሺህ 505 ብር 211 ካሬ 100% በመክፈል ወረዳ 13 ላይ የራሱ አድርጓል። ይህ አሸናፊ ይህ ንፋስ ስልክ ላፍቶ ክፍለ ከተማ ላይ ከፍተኛ የተሰጠው 72999 ብር 150 ካሬ ነው የገዛው። 65 ፐርሰንት ነው ከፍላለው ያለው ወረዳ 15 ላይ ነው። ሁለተኛ ወጣው 52116 ብር በ100 ፐርሰንት ክፍያ በካሬ ከፍታ ዋጋ በመስጠት ማን 72999 ብር አሸናፊ ሆኗል። በዝቅተኛ ግን አሸናፊ የሆነ ንፋስ ስልክ ላፍቶ ክፍለ ከተማ ላይ 14305 ብር 100% ክፍያ ያሸንፈው የካሬ ስፋት ደግሞ 1002 ካሬ በወረዳ 15 ላይ አሸንፏል። ይህ እንግዲህ ነገርኳችሁ። እናንተ የወደዳችሁትን እዚህ ኮሜንት ላይ ልታስቀምጡ ትችላላችሁ። አስተያየት ሀሳብ ካላችሁ ከታች አስቀምጡልን። ኤርሚ ዘ ኢትዮጵያ ላይ ከምሽቱ ሶስት ሰዓት ላይቭ ታገኙናላችሁ። እነዚህ እንዴት ነው የሚለውን ዲቴል አብረን እያወራን አሸናፊዎችም እያወሩን ተሸናፊዎችም እያወሩን የጨረታ ኤክስፒሪያንሳችሁን እንዲሁም ነገ ደግሞ መግዛት መሸጥ የምትፈልጉትን ነገሮች በኤርሚዝ የኢትዮጵያ ውስጥ እንዴት መግዛት መሸጥ ትችላላችሁ፣ አብረን እናወራለን። ሁሌ ከምሽቱ ሶስት ሰዓት ላይ ላይቭ ኤርሚዝ ኢትዮጵያ ታገኙናላችሁ። ስለነበረን ጊዜ እናመሰግናችኋለን። መልካሙን ሁሉ ተመኘን። ሰላም።